ማኪ ጌም ላይ አባቴ እየቀጣው እኮ ነው። እየተቀጠቀጥክ ነው።

ወን ጊፍት አ ች መለኮት ወልጋ አንዳንድ ጊዜ ጊዜ ካልወረደ መል ሰው ካልሰጠው መሰደብ አለበት እንደ ቅጣት። ይህን ሸሚዝ ቅደደው፣ አንደኛ ቅጣት። የመጨረሻ ሸሚዝ ችግር አይደለም። ተሸንፈ፣ ተቀጣ። አንደኛ ቅጣት፣ ይሄን ሸሚዝ ጉቺ ንግስት ነች ብለት ቅደደው። አንደኛ ቅጣት። ሁለተኛ ቅጣት የቁም ሳጥን ክንበር ገንጥለው። የቁም ሳጥን ክንበር ከጀርባክ ያለውን ቁም ሳጥን በር ገንጥለው። ያ አሁ እሱ፣ ሶስተኛ ቅጣት። እናና አንበሳ ውርድልኝ፣ ልሰግድ ልትወጣ ነው ማለት የማይጠቅም እምነት የሚሰደብበት እናት የምትረክስበት ሀገር የሚዋረድበት ቦታ ሄደ ይሰጣል። መስጠት አይደለም፣ እንኳንም ሰጠክ፣ ግን ሰጠህ አልተረከም፣ አትደሰት። ቲክቶክ ላይ ስትመጡ ለመደሰት ብቻ ነው። ይሄ ምክሬ ነው። ወላሂ ሁለቴ ነው ብላችሁ የሮገረ ቲክቶክ ትል ውስተ ማለት ሪላክስ ለማድረግ ፈታ ለማለት እኔ ምሳሌ ተከታዮችን እናንተን በልጫ አይደለም። እዚህ ጋር የሰበሰብኳቸው እናንተን ለማዝናናት ነው። ስትዝናና ልክ እግር ኳስ ሜዳ እንደገባ ሰው ቲኬት ቆርጦ እንደገባ ወይ ሲኒማ ገብተ ገብተ